ሰኔ አንድ ቀን 1997 ዓ.ም ምረት ከ20 ዓመት በፊት ልክ በዛሬው ዕለት በኢትዮጵያ ለሶስተኛ ጊዜ የተደረገው ሀገራዊ ምርጫን ተከትሎ በተከሰተው ቀውስ በርካታ የአዲስ አበባ ከተማ ነዋሪዎች በመንግስት ታጣቂዎች ተገደሉ። ሰኔ አንድ 1997 ዓ.ም የዛሬ 20 ዓመት ፈቃዱ አብርሃምና ይልማ አብርሃም የተባሉ ሁለት ወንድማማቾች ከአንድ ቤት እነሱን ጨምሮ በርካታ የአዲስ አበባ ወጣት በአንድ ቀን በጠራራ ፀሐይ ባጋዚ ጥይት ግንባር ግንባራቸውን ተመትተው የተገደሉበት ዕለት ነው። ይሄ ቀን ሰላማዊ የአዲስ አበባ ነዋሪዎች ከዘረኝነት የነጻ ዴሞክራሲን በኢትዮጵያ ምድር ለማምጣት ባደረጉት ሰላማዊ ትግል ምክንያት በጭካኔ የተጨፈጨፉበት ቀን ነው። ይህ በስናይፐር አረር ተቆልተው በግፍ የወደቁትን ሰማዕታት የተመለከተ መሰናዶ ነው። ሰላም ጤና ይስጥልን፣ እንዴት ናችሁ? የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ዛሬም በይህም ነበር መሰናዶ የሰኔ አንድ ሰማዕታትን እናስባለን፣ እንዘክራለን ሰኔ አንድ 1997 ዓ ም የ1997ቱን ምርጫ ተከትሎ ለዲሞክራሲ፣ ለነፃነት፣ ለፍትህ አደባባይ የወጡ የአዲስ አበባ ነዋሪዎች በግፍ የተጨፈጨፉበት ቀን ነው። ሰኔ 1 1997 ዓመተ ምሕረትን አስመልክተን ያናገርናቸው የአዲስ አበባ ነዋሪዎችና በወቅቱ የነበራቸውን ትዝታ በማኅበራዊ ሚዲያ ያጋሩ ግለሰቦችን የምናነሳ ይሆናል። ምርጫ 97 ላይ እናንተ የት ነበራችሁ? በምን አይነት ሁኔታ ውስጥ ነበራችሁ? ሰኔ አንድ አዲስ አበባ አመፅ በነበረበት ወቅትም ያላችሁ ትዝታ አለ ወይ የምትነግሩን ከ97 ምርጫና ምርጫውን ተከትሎ የነበረውን ሁኔታ የምትነግሩን ካለ ኮሜንት ማስቀመጫ ላይ ልታስቀምጡልን ትችላላችሁ። ሌሎች ጉዳዮችንም በተለይ ከምርጫ 97 ጋር የተያያዙ ጉዳዮችንም የምናነሳ ይሆናል። እስከ መሰናዷችን ፍጻሜ ድረስ አብራችሁ እንድትቆዩ ነው የምንጋብዘው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ደግሞ በአክብሮት እንጠይቃለን።